ጣና ዳር ቆሜ አዲስ አበባን ባሰብኳት ጊዜ አለቀሱ። ውድ አድማጮቼ አሁን የምገኘው በባህር ዳር ከተማ ውስጥ በምትገኝ አንዲት የመጻፊያ ጠረጴዛ ላይ ነው። በመልካ ምድራዊ አቀማመጥ ረገድ የባህር ዳር ከተማ በሰሜን የጣና ሐይቅ፣ በደቡብ የአጎቴ ኪዮስክ ያዋስኗታል። ወደ ከተማይቱ የተጓዝኩት ዘመዶችን ይልቁንም አያቴን ለመጠየቅ ሲሆን እግሬ መንገዴን የሚከተለውን እውነትና ቅጥፈት የተቀላቀለበት የጉዞ ማስታወሻ እነግራችኋለሁ። በባህር ዳር የመጨረሻው የድሃ ምግብ አሳ ሲሆን በአዲስ አበባ የመጨረሻው የድሃ ምግብ አሳብ መሆኑ ተረጋግጧል። በተለይ አያቴ አሳን እጅግ አጥብቆ ከመውደዱ የተነሳ አሳ በሚጠፋበት ወቅት ጠቦት በግ ወደ ሐይቅ ይወረውርና በመረቡ መልሶ ያጠምዷል ከዚያ አሳ ነህ ብያለሁ አሳ ነህ እያለ ያርደዋል። አያቴ ወፍራም ነው ስል ትምህርት ቤት ገብቼ ካጠናሁት የአካል ስርዓት ወይም አናቶሚ በተቃራኒ ከአያቴ ራስ ቅል ቀጥሎ በቀጥታ የሚመጣው ትከሻው ነው። በመንደሩ የታወቁት ማጅራት መቺዎች አንድ ምሽት ከኋላው ከተከታተሉት በኋላ ማጅራት ስላላገኙበት ሳይመቱት ተመልሰዋል። ወደ ባህር ዳር ከተማ እንደገባው ባጃጅ ተሳፈርኩ። ባጃጅን ለመጀመሪያ ጊዜ የተመለከተ ሰው የዶሮ ብቻ ሳይሆን የሚኒባስም ጫጩት እንዳለ ይገባዋል። ባጃጅ ገና አላካለ መጠን ያልደረሰች ከጥቂት ብረትና ከብዙ ጨርቅ የተሰራች ተሽከርካሪ ናት። ለመጀመሪያ ጊዜ ከተሳፈሩ፣ ሾፌሩ በአንቀልባ አዝሮት የሚሮጥ እንጂ በመኪና የሚያደርስዎት አይመስሎትም። አብዛኞቹ ባጃጆች የሚያንቀሳቅሳቸው የማሽን ህግ አይደለም፣ የግዚአብሔር ቸርነት ነው። እኔ የተሳፈርኩባት ባጃጅ ፍሬን ስላልነበራት ለመቆም ስትፈልግ በቅርብ የተገኘ ዘንባባ ትደገፋለች። የአያቴ ቤት የሚገኘው ከጣና ሐይቅ ጥቂት ሳንቲሜትሮች ርቆ በሚገኝ መንደር ውስጥ ነው። በመንደር ውስጥ ያሉ ቤቶች ሁሉም በጣራቸው ላይ መጅመጅ የሚያካክሉ ድንጋዮች ተሸክሟል። እንዲያውም ጢስ አባይን ለመጎብኘት መጥቶ እግረ መንገዱን ወደዚህ መንደር የገባ አንድ ቱሪስት እዚህ ሀገር ድንጋይ የሚዘንባው ምን ወር ላይ ነው ብሎ ጠይቋል። በእኔ አስተያየት አንዱን ቤት ከአንዱ ቤት ለመለየት የተሻለው መንገድ የቤት ቁጥር መሸምደድ ሳይሆን በጣራው ላይ የሰፈሩትን ድንጋዮች ቁጥር ማወቅ ነው። ባለ ሰባት ኮከብ ሆቴል እንደሚባለው ሁሉ ባለ ሰባት ኮረት ቤት የሚል ማረጊያ ቤት። ወደ ከተማይቱ የመጣውበት ጊዜ ከአንድ አቤታዊ ክብረ በዓል ጋር ስለተገጣጠመ የክብረ በዓሉ መክፈቻ ላይ ፖሊስ ኦርኬስትራ ማርሽ እያሰማ መንገዱን በሰልፍ ሞልቶ ከፊቴ ከች አለ። የሰልፈኞች መሪ የሆነች ሴትዮ ለምርኩዝ ላይ የሚበቃ ሽመል በኃይል ሽቅብ እየወረወረች መልሳ ትቀልባለች። የኦርኬስትራው ትርኢት ቢያስደስተኝም የሴትዮዋ ሽመል አወራወር ስላስፈራኝ መንገድ ቀይሬ ልሸሽ ዞር ስል ቦታ ቀይሮ ከቆመ ዘንባባ ጋር በግንባሬ ተላተሙ። ግንባሬ በማበጥ ሂደት ላይ እንዳለ ቢሰማኝም ስጋጭ አይተው በሳቁ ሰዎች ፊት ግንባሬን ማሸት እንደ ውርደት ስለቆጠርኩት ጥርሴን ነክሼ ሄድኩ። ሙሉ ዓለም አዳራሽ ፊት ለፊት ሲደርስ ሸንኮራ የምትበላ ጉልት ሻጭ አገኘሁና ፋርማሲ ዚህ አካባቢ ኖር ይሆን ብዬ ጠየኳት። አለምም የለምም ሳትለኝ የጀመረችውን የሸንኮራ ጥቅ እስክጨርስ ካስጠበቀች በኋላ ልትታከም ነው ብላ ወደ ሌላ ሸንኮራ ተመለሰች። በመንገድ ጥቆማ ረገድ በባህር ዳርና በአዲስ አበባ መካከል ብዙ ልዩነት የለም። ከሁለት ሳምንታት በፊት አዲስ አበባ ውስጥ በሚገኝ አንድ ሰፈር እግር ጥሎኝ የቸኮለ መንገደኛ አስቁሜ ይቅርታ ወንድሜ ነገሩ ምን መሰለህ? ከሶስቱ የመህጎች መካከል የመጨረሻውን መተግበሪያ ለመሸመት ፈልጌ ነበር። እዚያ አካባቢ ፋርማሲ ይኖር ይሆን ብዬ ጠየቅኩት። ከሶስቱ የመህጎች መካከል የመጨረሻው መተግበሪያ ደግሞ ምንድን ነው ሲል ጠየቀኝ ሰውየው። ኮንዶም። ታዲያ ኮንዶም ለመግዛት አትልም፣ ምን ያንዛዝሃል አለ። አይ ለነገሩ ኮንዶም ማለት ጠፍቶች ሳይሆን የቀጠሮዬ ጊዜ ገና ስለሆነ ለምን ስሙን አስረዝሜ ጊዜ አልገድልም በማለት ነው እንጂ ኮንዶምስ ጠፍቶኝ አይደለም እና ከሶስቱ የመህጎች መካከል የመጨረሻው መተግበሪያ ለመሸመት የሚያስችል የፋርማሲ እዚህ አካባቢ ኖርሆን አው አለይ። ሰውዬውን እዴቱ ሳይበርድ በዚህ በኩል ቀጥ ብለት ይሄድና የመገናኛ ድልድይ ታገኛለህ። አወቀው አይደል አው። ከዚያ ድልድዩን በግራ በኩል ተተው በማለፍ መቶ ሜትር አካባቢ እንደሄድ ቡና ቤት ታገኛለህ። ጥሩ። ከዚያ ቡና ቤቱ ፊት ለፊት አዲስ የተጀመረ ህንፃ ይታያል። ህንጻው ፊት ለፊት የቆሙ ደላሎች አሉ። እሺ ደላሎችን ካያቸው ጠጋበልና ፋርማሲውን ጠይቃቸው፣ ሰፈሩን ከኔ በላይ ስለሚያውቁት ይነግሯል ብሎ ይውልቃል። በባህር ዳር ቆይታ ወቅት ያረፍኩት አያቴ ቤት ነው። አመሻሽ ላይ አጎበር ወደ ለበሰ መኝታ ቤት ሸኘኝ። የአጎበሩ ወንፊት ቀዳዳ ስፋት ትንሽ ስላጠራጠረኝ እውን ይሄ የወባ ትንኛ ያስገባም ብዬ ጠየቅኩት። አይ አይመስለኝም። እርግጥ ነው እጅግ በጣም የከሱ ትንኞች ገቡ ይሆናል ተመልሰው መውጣት እንደማይችሉ ግን እርግጠኛ ነኝ የመኝታ እቃዎችን ተንተርሰው የሚጻፉ የፍቅር ዘፈኖች በአዲስ አበባ መኝታ ላይ ተመስርተው ስለሚጻፉ የወባ መከላከያ ጎበርን አይጨምሩም ምሳሌ አንድ አንሶላው ትራሱ የሚኮሰኩሰኝ አንተ ስትመጣ ነው የሚለሰልሰኝ አስቴር አወቀ አንሶላው ትራሱ የአንቺ አስተሳሰብ ባለበት፣ ኤፍሬም ታምሩ። ስለዚህ ራሴን ባህር ዳር ወይም ሐዋሳ የሚኖር አፍቃሪ አድርጌ በመውሰድ አጎበርን የሚያሟላ የዘፈን ግጥም ለመስራት ጥረት አደርግ ጀመር። አንሶላው ትራሱ ፍራሽ አጎበሩ የት ጠፋሽ እያለ ያያል ወደ በሩ። የማይመስል ነገር ነው። አይን ያለው መኝታ እስካሁን ደስ ታይቶ አይታወቅም ከቤት እቃዎች ውስጥ ከመርፌና ከባትሪ በቀር አይን ያለው ባለመኖሩ ይህን የቋንቋ አገባብ መጠቀም ሰዋሰውን ጠንቁቆ ከሚያውቅ አድማጭ ጋር ስለሚያጣላ ላይ ተውኩት ሙከራ ሁለት አንሶላው ትራሱ ፍራሽ አጎበሩ ያላንቺ ሲነጠፍ አቤት መደበሩ ይህ ትንሽ ሳይሻል ይቀራል ግን መደበሩ የምትለው ቃል ትንሽ ትደብራለች በሃያሲዎች አባባል ኪነታዊ ለዛ የላትም። እኔም ለነገሩ አጎበሩ ባይዘኝ ካልጠፋ ቃል መደበሩን አልጠቀምም ነበር። የመጨረሻ ሙከራ አንሶላው፣ ትራሱ፣ ፍራሽ አጎበሩ አፍነው ሲገድሉኝ እነማን ነበሩ? የተሻለ የሰዋሰው አገባብ ያለው ሀሳብ ነው ግን የፍቅር መሆኑን ትቶ የነገር ፍለጋ ገጥሞ ነው። መጨረሻ ላይ ሁኔታውን ላያቴ ሳጫውተው ወደ መጻፊያ ክፍሉ ገብቶ የሚከተለውን ሀሳብ በማስታወሻው ውስጥ ጨመረ። አጎበር የመኝታ ዕቃ ከትንኝ ብቻ ሳይሆን ከስንኝ የሚከላከል። የባህር ዳር ከተማ ወጣቶች ኤችአይቪ ኤድስን በተመለከተ ጥሩ ግንዛቤ አላቸው። የኪዮስክ ባለቤት ከሆነው ወጣት አጎቴ በቀር ከወጣቱ አጎቴ ጋር በርዕሰ ጉዳዩ ላይ እየተጫወት ነው። የሚከተለውን ይመስላል። ወሲብ ታደርጋለህ? አዎ፣ በሳምንት ቢያንስ ከሶስት ሴቶች ጋር እወጣለሁ። በኮንዶም ስትጠቀማለህ? እንዴታ፣ በሳምንት ቢያንስ አራት ፓኮ እሸጣለሁ። አመሰግናለሁ።